ይህን ሁሉ ቅሌት ተሸክመ ነው ብሩኬ ሌለበትን ፋይል የብሩኬን ፋይል አወጣለው ስትል የነበረው የገዛ ጓደኛ አደባባይ አመቶ ጉድን ሲያሰጠው በሰራው ስራ አፍረ ተሸማቀ ከልብ ይወጣውኝ። ስለዚህ ነገር ቤተሰብ በደንብ ነግራቸኋል። ነገር ግን ሀይሚዬ ዛሬም ሳታቀው ከባድ ወጥመድ ውስጥ ናት። ብዙ ሰዎች ሀይሚን መጠቀም ያርገው ብሩኬን ለመጣል ብዙ ጥረቶችን እያደረጉ ነው። ላይክና ና ሼር እያደረጋችሁ እስከ መጨረሻ ለመስማት ሞክሩ። በመጀመሪያ ዛሬም ብሩኬ ሶሪ ይቅርታ እያለ ሀይሚን ይገኛል የተሰባበረ ብርጭቆ ላይ ብላ

አይ፣ አም ሶሪ፣ ከይቅርታ በላይ ምንም ነገር የለም። እባክሽ ይቅርበኝ ይቅርታ እያለ ይቅርታ እየጠየቀ ይገኛል። እኔ ዛሬ በደንብ ላይክና ሸር አድርጉልኝ ያልኩትም ለሀይሜና ለብሩኬ ትልቅ የመልእክት ስላለኝ ነው። ምክንያቱም ትናንት የተፈጠረውን አይታችኋል። ዛሬም የተፈጠረ ነገር አለ። እንደዚሁም ደግሞ የዳኒ ውርደትና ቅሌት በአደባባይ የራሱ ጓደኛ አውቶ አስቶታል። ዳኒም ደግሞ አፍሮ ተሸማቆ ዝምበል እባክህ ይሄ ያለፈ ህይወት ነው ቢልም ጓደኛው አልሰማ ስላለው ከሊቭ ላይ ወጥቷል ማለት ነው። በመጀመሪያ ለሃይሚና ለብሩኬ መናገር የምፈልገው ነገር አለ። እሱም ደግሞ ሁሉንም ነገር ፈታችሁ አንድ ላይ ብትመጡ ነው ለእናንተ የሚበጃችሁ። እዚህ ጋር መለያየታችሁ ምንም ነገር እየጎዳችሁ እንጂ እየጠቀማችሁ አይደለም። በብሩኬ መቀየር፣ በሀይሚ ማደግ ወይንም መለወጥ በጣም ብዙ ሰው እየቀና ወይንም እነሱን ለመጣል ብዙ ጥረቶችን ብዙ ጉዞዎችን እየተጓዘ እንደሆነ መረጃው ደርሶኛል። እኛ ሶሻል ሚዲያ ላይ ያለን ሰዎች ብቻ ነው የሀይሚና አንድ መሆን የምንፈልገው እንጂ በቅርብ ያሉ የነሱ ቤተሰብ ልትሉ ትችላላችሁ ጓደኛ ብቻ ባጠቃላይ ይጠቅሙናል ያሏቸው ሰዎች ከወንድም ከእህት ውጭ ያሉ ሰዎች የእነሱ መታረቅ አይፈልጉም። የእነሱ መለያየት፣ የእነሱ መጣላት ነው። እሱም ደግሞ እንደ ማስረጃ ይጀላችሁ ስመጣ ዳጊ ዳጊ ብሩኬ ለመበቀል በሃይሚ ሃይሚን ተጠቅሞ ብዙ ጉዞዎችን እየተጓዘ ነው። ትናንትና ማየታችኋል። እረሙን ለምንድን ነው ሶሲን የጠራሃት? ሃይሚ ብቻ ናት መገኘት ያለባት ብሎ በጣም ሲከራከር እረሙን ሲመታ ነበር። ይህንን ያደረገበት ምክንያት ደግሞ ካስታወሳችሁ፣ ከዚ በፊት እነ ኤፊጋ ዳጊ ብዙ ነገሮችን ሲያደርግ ብሩኬ ሄዱ ኤፊን እና ኤፊን ሚስት ወይም ደግሞ ፍቅረኛው ይሄን ሰውየ ከህይወታቸው አስወጡ ብሎ ብዙ ነገሮችን ምክር መክሮ ሰውየው ከህይወታቸው እንዲወጣ ያደረገው እሱ ነው። ያንን ነገር ስላስታወሰ ብሩኬን መበቀል ስለፈለገ ሀይሚዚጋ ምናልባት ያን ነገር አላስታወስሽ ወይም ደግሞ ልራሹም ትችያለሽ፣ ነገር ግን አንቺን መጠቀም ያርጎ ብሩኬን ብዙ ነገር ለማድረግ የተጓዘበት ጉዞ ነው። ሸር ሲያረግ ራሱ ምን እንዳለ ልንገራቸው። ችግር ካለ እኔ አለሁኝ፣ እኔ ከጎንህ ነ ብ

ጠንካራ እጅ ነበር ለዳኒ ሲያሳየው የነበረው። ይህን ሁሉ የሚያደርገው ምንድ ነው? ብሩኬን መበቀል ስለፈለገና ስለፈለገ ብቻ ነው። ሀይሚ፣ የዚህ ጋር ሁሉም ነገር ትናንትና የታችኋል። ከዚህ በፊትም ብዙ ነገር ብለሻል። የሰው ልጅ ክብር የማይሰጥበት ቦታ መገኘት የለበትም። ትናንትና እዛ ቦታ ላይ መገኘት አልነበረብሽም። ገባሻ አደለ? ከወረደ ሰው ጋር አብሮ መውረድ የለብሽም። ክብርሽ መጠበቅ አለብሽ። መጀመሪያ ሲጀመር መሄድ አልነበረብሽም። ሶሲ ያን ነገር ሁሉ ስታረግ እኔ በጣም ነበረ ያሳዘነች ሀይሚ ምክንያቱም ከዳኒ ጋር አብሮ አንቺ መጨፍረቅ አልነበረብሽም። ገባሽ አይደለም? ይሄ ቦታ አይመጥንሽም። ይሄን ደግሞ ማወቅ አለብሽ ና ይህ ነገር እንዴት ነው ሊስተካከል የሚችለው ካላችሁ፣ ብሩኬ አሁንም ይቅርታ እየጠየቀች ነው። በተሰባበሩ ኩባያዎች ብላስ ተለጣጥፎ ሶሪ አያም ሶሪ እያለ እየጠየቀች ነው፣ ይቅርታ እየጠየቀች ነው። ሀይሚን ይቅርታውን ተቀበይ። ብዙ ሰዎች ደግሞ አላችሁ ብሩኬን እየሰደባችሁ፣ ሀይሚን እየሰደባችሁ ለየብቻ አድርጋችሁ የምሰድቡ፣ እኔ በጣም ነው የምታሳዝኑኝ እናንተ። የምር በጣም ታሳዝኑ ታሳዝኑኛለችሁ እነ ሀይሚ እነ ብሩኬ ከሚያሳዝኑኝ በላይ እናንተ ናችሁ የምታሳዝኑኝ። ሀይሚና ብሩኬ አሁንም አንድ መሆን መመለስ አለባችሁ ወደ ራሳ ይገባችሁ ። ምክንያቱም ሀይሚ በምታረጊያቸው ነገሮች ወይም በዙራሽ ያሉ ሰዎች አንችን ጎበዝናሽ፣ በርቺ፣ ጠንክሪ ሚሉሽ እነሱ መጠቀም ስለፈለጉ በእናንተ ስለሚቀኑ በአጭር ጊዜ ከእነሱ ተሽላችሁ ስለተገኛችሁ አይታችኋል። ከዚ በፊት በጣም ብዙ ሰዎችን አሳድገዋል ሀይሚና ብሩኬ። ሁለት መቶ ኬ ለመግባት ወይንም መቶ ኬ ለመግባት የሚፈልጉ ሰዎች ሀይሚ ጋርና ብሩኬ ጋር ሄደው ነበረ፣ አብራችሁ ቻናሌ ላይ ቪዲዮ ስሩ ብለው አብረው የሚሰሩት አሁን እነሱ የት አሉ? የናንተን መታረቅ ቢፈልጉ ኖሮ ገና ድሮ ነገሩን ፈተውት እናንተን ያስማሟችሁ አንድ ያደረጓችሁ ነበረ። ስለዚህ ነቃ ብላችሁ እናንተ ለራሳችሁ ያላችሁ እራሳችሁና ራሳችሁ ብቻ ናችሁ። በጣም ብዙ ሰዎች ተመለከቱኝ አየውኝ ዩቱብ ላይ ቪዲዮ ከመስራት ውጪ እ በሀይሚ በብሩኬ ምክንያት እይታ አላገኘንም ብለው ከመናገር ውጭ ምን ያደረጉት ነገር አለ? ምንም ያደረጉት ነገር የለም። ይሄ ደግሞ እናንተ አንድ ብትሆኑም ባትሆኑም ጉዳያቸው አይደለም ማለት ነው። ይሄ ማለት ዝም ብሎ ጓደኝነት ነው። እኔ ብዙ ሰዎችን ታዝቢያለሁ። ብዙ ሰዎች ነገሩን ይፈቱታል፣ ነገሩን አስታርቀዋችሁ አንድ ላይ ትመጣላችሁ ብዬ የጠበኳቸው ሰዎች፣ ትልቅ ቦታ የሰጠዋቸው ሰዎች ሳይቀሩ በዚህኛው ወይንም በዚህ ወር በጣም ታዘቢያቸዋለሁ። ከምታስቡት በላይ ማለት ነው እና አሁን ነገሩ መፍታት ያለባችሁ እናንተ ሁለታችሁ ነው። እረሙም እንግዲህ ተናግሯል። በሀሳብህ አልስማማም የተነሳበትን አትርሳ እያለው ነበረ። ዳኒ እውነት ነው፣ ዳኒ የተነሳበትን አትርሳ። ትናንትናም ሰው እየተናገረች የተናገረች ነበር አይደለ? ሀይምዬ አንችንም ሸውዶ አንችንም ማታለ ቺት ያደረግብሻል እያለቻት ነበር። ሀይምዬ ሲጀመር ዳኒ አይመጥናትም፣ ሲቀጥል የዳኒ ጓደኛ የውርደትን ውርደት ነው። ትናንትና ያላበሰው ለዳኒ ሊፍ ላይ ገብቶ ዳኒም ደግሞ ገስት ላይ ገብቶ ነበረ ጓደኛው ምንድን ያለው የተነሳህበትን አትርሳ ከየት ነው የተነሳው ሲጀመር አንተ በሴት ህይወት ነው ህይወትን የቀየርከው በሴቶች ነው ህይወትን የቀየርከው ከጎንህ ሴት አይጠፋም ከሴት ስር አትለይም በጣም ነበረ ብትቅጥቅጥ አድርጎ ሲናገር የነበረው ዳኒ ምን ተናገረ መሰላችሁ እረፍ ይሄ ያለፈ ህይወት ነው። አሁን እኮ አጠገቤ ሴት የለም እያለ ነበር። ገባችሁ? እውነት ነው ዳኒ በሴት ህይወት ነው ህይወቱን እየቀየረው። የት ነበርክ ድሮ? ምን ላይ ነበርህ? ሴቶች ከጎን ባይኖሩ፣ ሴቶች ባያግዙህ እዚህ ደረጃ አደርስም ነበረ። ሲጀመር ዳኒ ማለት ሚስታችንን ሚስታችንን ነጥቆ እህቶቻቸውን ወይም የሚስቶቻችንን እህት የሚመኝ አይነት ወንድ ነው። በጣም ነበር ሲናገር የነበረው። የቅሌት ቅሌት፣ ይህን ሁሉ ቅሌት ተሸክመ ነው ብሩኬ የእናቱ ልጅ ምንም ነገር የሌለበትን የብሩኬን ፋይል አወጥ አለው። እንቧ ከረዮ ስትል የነበረው የገዛ ጓደኛ በአደባባይ እንደዚህ ሲያሰጣ ፍቅረኛውን ይዞ እህቷን የሚመኝ አይነት ወንድ ነው። ካጠገቡ ሴቶች አይጠፉም። ሴት ማንጋጋት ይወዳል። ከሴቶች ጋር ነው ብዙ ጊዜ ውሎውን የሚያደርገው። ህይወቱም የተቀየረው ደግሞ በሴቶች ነው እያለ እንደዛ የውርደትን ውርደት ሲያከናንብህ በሰራኸው ስራ ስራህን እኳ አምናሃል ያለፈ ታሪክ ነው ስትል ነበረ። የሰው ሚስት የሰው ፍቅረኛ መቀማት ነው የሚያስደስተው ብሎ የገዛ ጓደኛ አብሮህ የበላ የጠጣ ሶሻል ሚዲያ ላይ መጥቶ እንደዛ ሲያዘቅጥህ ሲያወርድህ አደባባይ ላይ ሲያጋልጥህ ነበረ። ገባ አንተም ያለፈ ህይወት ነው፣ ቆይ እሰራልሃለሁ። ለምንድነው እንደዚ አይነት ነገር ሶሻል ሚዲያ ላይ መጥተህ የምትናገረው? እንደዚህ ማለት የለብህም፣ ቆይ በውስጥ አገኘሃለሁ እሰራለሁ ብለ በሱ ላይ ዘጠህ። ነገር ግን እውነቱን መቋቋም ሲያቅጥህ ወጣ ካሊፍ ላይ ገባ አይደል እና ይሄ ኮ ምስክር እኮ ነው። ከብሩክ ላይ ሃይሜን ለመውሰድ የምታረጋቸው ጥረቶች ምስክር እኮ ነው። ምንም አዲስ ነገር የለውም። ሀይሚ ደግሞ ይሄን ነገር አይተሽ የዳኒን አዋዋሉን ህይወቱን የመጣበትን እንደዚ በአደባባይ እየተነገረልሽ እየሰማሽ ከዚህ በኋላ ከሱ ጋር ልናይሽ አንፈልግም። ከቻርሽ ከብሩኬ ጋር ነገሩን አስተካክለችሁ ኑ። ሁለታችሁም በቃ ማንም አያስታርቃችሁም። ትናንትና ሚፍታ ለማስታረቅ መጥቶ ያው አይታችኋል። አስታራቂ እኔ ነግሬያችኋለሁ። መጀመሪያ ዋሽቶ ያስታርቃል እንጂ በተፈጠረው ነገር እንዴት ነው ሰርፕራይዝ እንደሆነ እንዴት ነው እንደደነገጠ ሰው ሆኖ ማስመሰል የለበትም። ብሩኬ ሲያሳየው እንደዚህም ነው እንዲህ እንደዚህም አለ እንዲህ። ኦኬ ለካ ሀይሚ ስልኳን የዘጋችብኝ ለዛ ነው። እንዲህ ማለት አልነበረበትም። ብሩኬ ልክ ነኝ ብሎ እንዲያስብ ያደርገዋል። ተናግር ያለው ትናንትናም ቢሆንም ግን ዛሬም ቢሆን ብሩኬ ተስፋ አልቆረጠም። ሀይዬ ይቅርታ፣ ሶሪ እያለች ነው። ከሶሪ በላይ ምንም ነገር አይመጣም። ከይቅርታ በላይ ምንም ነገር አይመጣም። የተሰባበሩ ብርጭቆችን አርጎ መልክቱ ለአንቺ ያስተላለፈ ነው። ሀይምዬ ከጎንሽ ያለው ለአንቺ አንቺና በመጀመሪያ ፈጣሪሽ፣ ከዛ አንቺ ሲቀጥል፣ ብሩኬ እኔ ከመጣችሁበት አመጣጥ ጀምሮ ማለት ነው። እና እናንተ ብትጣሉም ብትደባበሩም ሀይምዬ ሁለት መቶ ኬ ስገባ ማነው ሰው ከጎኗ ሁለት መቶ ኬ ላክብርልሽ ደስታሽ ደስታችን ነው ብሎ ቤንስ እንኳን በትንሹ ያከበረላት ማን ነው? ሁለት መቶ ኬ እንደዚሁም ደግሞ መቶ ኬ ያስገቧቸው ሀይሚና ብሩኬ ብዙ ሰዎችን ሲያግዙ ሲረዱ ነበር አይደለም። በቻናላቸው እንዲንቀሳቀስላቸው ማን ነው ታዲያ? ሀይሚዬ ደስታች ደስታችን ነው፣ ምንም እንኳን አንቺና ብሩኬ ደስ የሚል ነገር ውስጥ ባት ሆኖ ለአንቺ ደስታ ነው ብሎ ማን ነው ኮንግራሌሽን ያላት ማን ነው? የሆነ ነገር ያደረገላት ማንም አላደረገላትም። አንዳንድ ጊዜ በሀይሚም ለመፍረድ ይከብዳል። ደግሞ እየፈረድሁ አይደለም እየመጣችሁ ብሩኬን ምሰድቡ፣ ሃይሜን ምሰድቡ። እኔ ቻናል ላይ ስድብ አያስተናግድም። እኔ ተሳዳቢ አይደለሁ። መሳደብ አልወድም። ሁለቱንም ደግሞ አልሰድብም። ደግሞም ታያላችሁ፣ ሁለቱም አንድ የሚሆኑበት ቀን ይመጣል። ገባችሁ አይደለ? እና የኔ መልእክት አሁንም ንቁ። በቃ በዙሪያችሁ ያሉ ሰዎች በልጣችሁ ስለተገኛችሁ በሰው ተወዳጅነትን ስላተረፋችሁ ስለሚቀኑባችሁ አንድ እንድትሆኑ አይፈልጉም። ሀይሚ መጠቀሚያ እያደረጉሽ መሆኑን በደንብ ማወቅ መቻል አለብሽ። ብሩኬ እንዴት ነው? ገለልተኛ ሆኗል አሁን ከሁላችሁም ወጣ ብሎ ራሱን እያዳመጠ አንቺን ይቅርታ እያለ ነው። ይሄ ብቻ በቂ አይደለም ብሩኬ። ሀይሜንም ካለችበት ማውጣት መቻል አለብህ። በእሷ ተጠቅሞ አንተን መጉዳቱ ስለማይቀር አንተን ሊጎዱ ስለሆነ አንተም ሀይሜንም ይዘ ነው መውጣት ያለብህ እንጂ አንተ ብቻን ገለልተኛ አድርገህ መውጣት የለብም። ገባ አይደለ? የተፈጠረውን ነገር ታውቃለህ። አንተን የማይወዱ ሰዎች ሀይሜን ተጠቅሞ አንተን ለመጉዳት እያደረጉ ስለሆነ ሀይሜንም ጭምር ማለት፣ ያለችበት ቦታ ስለማይመጥናት ክብሯን ስለሚወርድባት እሷንም ጭምር ይዘ ነው መሄድ ያለብህ እንጂ ብቻህን አይደለ።